ተመልካቾቻችን ከኢትዮጵያ ፌዴራል ፖሊስ ወቅታዊ ጉዳይን አስመልክቶ የተሰጠ መግለጫ አለ። ሙሉ መግለጫውን እንደሚከተሉ አቀርበዋለሁ። በትናንትናው ዕለት በአዲስ አበባ ስታዲየም በሲዳማ ቡናና ወላይታ ዲቻ መካከል የኢትዮጵያ ዋንጫ ፍጻሜ የእግር ኳስ ውድድር መካሄዱ ይታወሳል። ሁለቱን ክለቦች ለመደገፍ ከሀዋሳ ከወላይታ ሶዶና ከ የተለያዩ አካባቢዎች የመጡ በርካታ ደጋፊዎች መካከል አለመግባባት በመፈጠሩ ጨዋታው በዝግ ስታዲየም እንዲካሄድ ተደርጎ ፖሊስ በደጋፊዎች መካከል ሊፈጠር የነበረውን ግጭት በማስቀረት አስፈላጊውን ወቅታዊና ሕጋዊ ተግባር በመፈጸም ሕግና ስርዓትን አስከብሯል። ነገር ግን የሀገራችን ሰላምና መረጋጋት የሚመራቸው በሀገር ውስጥና በውጭ ሀገራት ያሉ አካላት ተናበው የሰዎች ሕይወት እንዳለፈ አስመስለው በመዘገብ ግጭት ለማባባስ እየሞከሩ እንደሆነ ታዝበናል። ለማግባባት ሲንቀሳቀሱ የነበሩ ውስን ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ሲሆን ውጤቱንም በየጊዜው ለህዝብ ይፋ ያደርጋል። ከዚህ ውጭ ባንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሀሰተኛ መሆኑንና በአንድም ሰው ላይ የሞትም ይሁን የአካል ጉዳት ያልደረሰ መሆኑን አረጋግጧል። ስፖርት በባህሪው የተጣላን የሚያቀራርብ ሆኖ ሳለ በሁለቱ ደጋፊዎች መካከል የተፈጠረው አለመግባባት ወደ ሌላ እንዳይሰፋ ፖሊስ በወሰደው ህጋዊ እርምጃ ግጭቱን መቆጣጠር ተችሏል። ይሁን እንጂ በሀሰተኛ ወሬ ህብረተሰቡን ወደ ግጭት እንዲያመራና ና የህዝብ አለኝታና ጠባቂ የሆነውን ፖሊስ ስም ለማጉደፍ በሚንቀሳቀሱት ላይ ፖሊስ ጥብቅ ህጋዊ እርምጃ እንደሚወስድና ና በቀጣይም ስፖርቱ ለእንዲህ አይነት ስርዓት አልበኝነት ተገዢ እንዳይሆን ፖሊስ ከሚመለከታቸው አጋር አካላት ጋር ተቀራርቦ እንደሚሰራ ያስታውቃል። የኢትዮጵያ ፌደራል ፖሊስ ሰኔ 2 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ።